በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቦተ ውቅያኖስ በደሙ ከፍሎ የህይወታችን ሸክን በስልጣኑ መጡሎ ጠላት ለክፉ ሲያስበን በረከሰው ዓለም ለክብሩ ቅዱሶ ያቆመን ወልደ እግዚአብሔር ያው ወልደ ማርያም ስግው ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ክቡራን የቤተ መቅደሱ አገልጋዮች፣ ውሉደ ያሬድ ካህናት፣ አባቶቼ፣ ወንድሞቼ ዲያቆናት፣ እግዚአብሔር በፍቅር የጠራችሁ አባቶች፣ እናቶች፣ ወንድሞችና እህቶች በገናናው በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምናደራችሁ፣ ጉባኤ እና ሀገር እንደምናደራችሁ፣ እንደምናረፈዳችሁ ምዕረቱና ቸርነቱ በእኛ ላይ የሆነ ይችን ሰዓት የሰጠን በመርከቡ ውስጥ ተጠንለን በረከት እንድናገኝ የረዳን አምላካችን እግዚአብሔር ክብር ለስመኑ። ሲበለን ብልል ብላችሁ እግዚአብሔርን አመስግኑት። አይሰማም። በደም ብልል ብላችሁ እግዚአብሔርን አመስግኑት። በእውነት እግዚአብሔር ስሙ ለዘላለም የተመሰገነ ይሆን። የአርያም ንግሥት የፍቅርም መቤት ማምላክ ወላዲተ አምላክ መዝገበ ጸሎት አቁራሪ ተማት የጌታችን እናት የኛም እናት የእንጀራችን ወሰብ የስብከታችን ጣይ ምርሷናትና ክብር ለድንግል ማርያም የምስጋና አይድረሳት ልላችሁ እግዚአብሔር እናመስግን በሉ። ወፀግ ጥቀ ወዋሆሙ ለፍትወቶሙ ወያይጦሙ እንዘፈቀዱ በዚህ በመዝሙረ ዳዊት መዝሙር 76 ከቁጥር 29 ጀምሮ ያለውን ኃይለ ቃል መነሻ አድርገን፣ እግዚአብሔር መልካም ፈቃድ ለትንሽ ደቂቃ ያክል እግዚአብሔር ያስተምረናል። ማን ያስተምራሉ? ምዕመናን ማንን ብላችሁ መጣችሁ? እግዚአብሔርን ብላችሁ ስትመጡ በረከት ታገኛላችሁ፣ በጸበሉ ትፈወሳላችሁ፣ በወንጌሉ ትጽናናላችሁ። ሰው በዓለም ላይ ሊጽናናበት የሚችልበት ዋና መሰረታዊ ዓላማ ወንጌል። ወንጌል ደግሞ የምስራች ህይወት ነው። ብዙ ጊዜ እናንተ የምስራች የምትሉት እኛ የምስራች የምንለው ጊዜያዊ ነገር ነው። ቤተ ክርስቲያን የምሰጠን ግን የምስራች ህይወት ነው። በእውነት ቅድስት ቤተ ክርስቲያን የሰጠን እግዚአብሔር ክብር ለሰው፣ ወደደን ብልን ብላችሁ እግዚአብሔርን አመስግኑ። በጠቅል የዛሬው ወንጌል የበረከት ወንጌል ይባላል የምን ወንጌል ይባላል ምዕመናን የበረከት ወንጌል ቅድስት ቤተ ክርስቲያን በየሰዓቱ በየሳምንቱ በየወሩ በየቀኑ መጥና ቀምማ ከቅዱስ ያሬድ ድግሰት ጋር በማጣጣም ለዕለቱ የሚሆነውን ወንጌል ለዕለቱ የሚሆነውን ምስላአቅ ታዘጋጃለች ለምን ስንዱ መብልት ስለሆነች ቅድስት ቤተ ክርስቲያን እንግዲህ ዘመኑን እንደምታውቁት ዘመነ ትንሳኤ ነው። አንዳንዶቹ በጭንቀት አንዳንዶቹ ደግሞ በተስፋ የኖሩበት ዘመን ነው። ምክንያቱም አንዳንዶቹ በመጠውለግ በመግሳት በማዘን ብቻቸውን በማውራት በልዩ ልዩ ሁኔታ ሲጨነቁ እንደነበረ ታውቃላችሁ። በዚህ በዋንድ በዋንድ በሉቃስ ወንጌል ምዕራፍ አራት ላይ ያለው ማለት ነው ብቻቸውን አብረው እየተጓዙ ወደ ኢየሩሳሌም ሲሄዱ አውራቸው መድኃኒዓለም ይጓዝ እንደነበረ በሳምንት ወንጌል አይተናል። በዛሬው ወንጌል ደግሞ የዮሐንስ ወንጌል ምዕራፍ 21 ከቁጥር አንድ ላይ ያለውን ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ እንደገና ተገለጠላቸው ይላል። መድኃኒዓለም በጌታችን ይገለጥላችሁ። እግዚአብሔርን እናመስግን። እንደገና ተገለጠ ወገኖች። ሌላ ነገር በጌታችን ከሚገለጥ ማን ይገለጥልን? እግዚአብሔር መድኃኒ ዓለ በዝግ ቤቱ ነው ተዘቃይተው ነበረ። በጨለማ ውስጥ ነበሩ። ፍርሃትና ድንጋጤ ድንዛዝ የነበረባቸው ነገር ግን መድኃኒዓለም ክርስቶስ በየለቱና በየቀሩ ይገለጥላቸው ነበረ። በተዘጋ ቤት ሰላም ለእናንተ ይሁን ብሏል። ዛሬ ተዘጋ ቤት አለ። የሰላሙ እይታ መድኃኒዓለም ማኖ ሊግባላችሁ፣ ልብራችሁ እግዚአብሔርን አመስግኑ ዘጓሉ በፍቅርም ደግሞ የተዘጓሉ በፍቅር የተዘጉት እግዚአብሔር የወደደው ነገር እንዲኖር እግዚአብሔራዊ ሐሳብ ያላቸው ሰዎች ኃጢአትና ይነግስባቸው ለእግዚአብሔር ልባቸውን ከፍተው ለኃጢአት ግን ልባቸውን የዘጉ ሰዎች አሉ። በተዘጋብ የተገብጦ ሰላምና እንደርብሯቸዋል። በዛሬው ዕለት ግን መድኃኒዓለም ክርስቶስ እነ ቅዱስ ጴጥሮስ በሚያውቁት በኖሩበት ባደጉበት በጥብርያዶስ ባህር ላይ እንደገና ተገለጠላቸው፣ ይላል እንደገና። ምክንያቱም የሚበላና የሚጠጣ ለማግኘት እነ ቅዱስ ጴጥሮስ ትናንትና ሲለማመዱበት ከነበረው የጥብርያዶስ ባህር ላይ ሲታገሩ አድረዋል። መረባቸውን ይዘዋል። ባህሉን ያውቁታል። በዚያ ቦታ ላይ መዳን ዓለም ክርስቶስ ተገልጦላቸዋል። ግን እነሱ ያለ እግዚአብሔር የሪቱ

የሚበላ አላችሁን? በወነገራቸው ያልቃሉ። ነገር ግን እነሱ በስጋዊ እይታ ብቻ ተናገሩ። ሌሊቱን በሙሉ ስንደክም አደርን አላሉ። ያለ እግዚአብሔር የደከማችሁበት ህይወት የባከነ ህይወት ነው። መምራ ያለ እግዚአብሔር የምትወጡ የምትገቡ፣ ያላማኔ እግዚአብሔርን ከፊት የማታስቀድሙ፣ በረከት እናገኛለን የምትሉ ሰዎች እግዚአብሔር ሲነግስ በትዳራችሁ እግዚአብሔር ሲመጣ በልጆቻችሁ እግዚአብሔር ሲማርቅ በረከት ይመጣል። ሌሊቱን ሙሉ ስትደክሙ አድራችኋል ብሏል፣ ግን የተገኘ ነገር የለም። እንደገና መድኃኒዓለም ክርስቶስ በሉ እናንተ እናንተ ስትደክሙ አድራችኋል፣ ምንም የያዛችሁት ነገር የለም። በሉ መረቡን በቀኝ በኩል ጣሉት ብሎ ተናግሯል። በቀኝ በኩል ጣሉት። ቀኝ የወደቀ ያነሳል። ቀኝ ጠንካራ ነው። በቀኝ አውለኝ ይላል የሀገር ሰው። ወንጌል ከሰበከው መስቀል ከማረከው ሰው ጋር በሰላም አውለኝ፣ በቀኛው አውለኝ እንላለን ስንነሳ። ቀኝ የበረከት ቀን ነው። ቀኝ ሰላማዊ ነገር ነው። ቀኝ የሰላም ምልክት ነው። በቀኝ በኩል ታሉታል። አይ ጌታዊ፣ ለሊቱን ሙሉ እኮ ስንደክማ አድረጋል። የደከማችሁ የላችሁም? ጤናችሁን ለመመለስ ቤታችሁን ዘግታችሁ የተለያየ ቦታ ላይ የተንከራተታችሁ የላችሁ። በየሆስፒታሉ በየጸበሉ፣ ወገኖች እግዚአብሔር የሚለም ነገር ግን አለ። መጀመሪያ ልባችን ለእግዚአብሔር መስጠት አለብን። በቀኝ በኩል ቅዱስ ጴጥሮስ እንዲህ አለ፣ አዎ ሌሊቱን ብንደክምም ነገር ግን በስም መረቡን እንጥላለን። በስናችሁ እግዚአብሔር ስም ሀሳባችሁን ጣሉ። ግድፍ ላይ ለእግዚአብሔር ህሊናከ ወውእቱ ይሴስየከ ዜ ሳብን በእግዚአብሔር ላይ ጣሉት፣ እሱም ይደግፋልናል። ትካዜ ያላችሁ ሀሳብ ያላችሁ በእግዚአብሔር ላይ ከብለስ ላቸሁ እግዚአብሔር እግዚአብሔር የሚደግፍ አምላክ ነው። እያየህ በእውነት ጥሙ የማያልፍ ነው ክርስቶስ የወደቁት ያነሳል የፍቅር አመላክ ነው። ይህን አምላክ ነው። ማንም አስታወቂያ ተጠርቶ የመጣ ምእመን የለም። ቅዱስ ቤተ ክርስቲያን ስርዓቷን ቅዳሴዋን ሲጀምር ሁሉም ኦርቶዶክሳዊ ምእመናን ነጠላውን ለውሶ ይመጣል። ለምን ትካዜያችን በእግዚአብሔር ላይ ስንጥል የሚያሳርፈን አምላክ እሱ ስለሆነ ማለት ነው። በቀኝ በኩል ተጣለ፣ በስሙ ተጣለ። ከዚያ በኋላ ሲደግሞ ያደሩት ደቀ መዛሙርት እስከሚከብዳቸው ድረስ ብዙ አሳዎችን አጠመዱ ብዙ ዓሣዎችን በመረባቸው ያዙ ነው። ክብር ለመድኃኒዓለም ይሁን፣ እልል ብላችሁ እግዚአብሔር ላመስግኑ። ላይና ለሚበላና ለሚጠጣ ነገር እኛ ብቻችን ከምንረፈው ይርቅ እግዚአብሔር ከእኛ ጋር ሲሆን በረከት አለው። ለዚህ ነው መዝሙረኛው ዳዊት በልወፀጉ ጠቀ፣ በልተውም ጠገቡ። ወይ ወያይጦም ዘፈቀዱ አዎ ከምኝ አማኑኤል የልመታችሁ በእውነት በወንጀሉ በጸበሉ በእውነት ያልተደረገላችሁ ነገር አለ? አለ፣ የለም የለም። ሁሉ ነገር ተደርጓል። መድኃኒቱ በዚህ አለ። ይሄ መድኃኒት ደግሞ ጊዜ የማይሽለው መድኃኒት ነው። ኤክስፓየርነት የማያደርግ መድኃኒት ነው። ይሄ መድኃኒት አለ። ስጋ ወደሙ መድኃኒት ነው። ጸበሉ መድኃኒት ነው። ወንጀሉ መድኃኒት ነው። ወገኖቼ የእግዚአብሔር ቃል መድኃኒት ስለዚህ እግዚአብሔር አገዲ ያሳጣን ነገር አለ ምእመናን የለም ግን ልባችን ዛሬም አልተከፈተ የተዘጋ ልብ ነው ያለን ዛሬ መዳን እየፈለጋችሁ መምጣት ያልቻላችሁ ሰዎች በስጋ ውይይታ ብቻ የምታስቡ የምናስብ ሰዎች ካለ ተሳስተናል ምእመናን እግዚአብሔር ሁል ጊዜ ከእኛ ጋር እንደሆነ ማሰብ አለብን ደቀ መዛሙርቱ በጣም ተጨንቀው ነበረ በተዘጋ ቤት ሰላም ለእናንተ ሁን ብሏቸው ነገው ሲሄዱ የበረከቱን እንጀራ ባርኮ ሲሰጣቸው አይናቸው ተገልጧል። በዳኔ ዓለም ውስጥ አይናችን የግለጥልናሚያያ ነበሩ አሁ ዛሬ ትውልዱ አይኑ አልተገለጠ። የብነትን መንገድ ዛሬ ሰው አልተረዳም። እግዚአብሔርን ዛሬ ሰው አላወቀም። በርጦ እሚጠግር የሚያደርግ የበረከት አናት እግዚአብሔር በጥብርያዶስ ባሕር ደቀ መዛሙርቱን መረራ ሞላ ጌታ መድኃኔ ዓለም ክርስቶስ አምስት ሺህ ሰዎች በዚያ በመስኩ አስተምሮ ሲያበቃ በልተው መሄድ አለባቸው ብሎ በሁለት አሳና በአምስቱ እንጀራ ያጠገበ የበረከት አባት እግዚአብሔር ዛሬ ትውልዱ አላወቀው። እንድናቆ መድኃኔ ዓለም ይባላ ሄዱ፣ በልተውም ጠገቡ፣ አመሰገኑ ይህን ያደረገው ጌታ ነው አሉ። ሲያመ አመስግኑ መድሃኔ ላክ ነው። የሰላም አምላክ ነው። እግዚአብሔር ምዕረቱ ለዘላለም ነው። ምእመናን ለእኛ ያጎደለብን ነገር የለ ልጆቻችን እንዲያድጉ የሚመግባቸው እግዚአብሔር ነው። ምግብ ብቻ አይልም፣ ሰው የሚኖረው በምግብ ብቻ ሳይሆን በእግዚአብሔር ቃል ነው። ልጆቻችን አይኑራቸው ብ እንዲሆን ትዳራችን የተባረከ እንዲሆን በሳኖራችን በምኝታ ቤታችን በስራ ቦታችን የበረከት አምላክን መድሀኒዐለም የሚገባ ልባችን መክፈት አለ

ነገር ግን በሚያውቁት ቦታ በሚያውቁት መንገድ በሚያውቁት ሰፈር ምንም በረከት አላገኙም። አማኑኤል ግን ሲመጣ፣ ሲገለጥ ሁሉ በበረከት በቤታችሁ በረከት ይግባ ሚልበ ሰላም ይግባ፣ ፍቅር ይግባ፣ መተሳሰብ ይግባ። በእውነት ይህን ያደረገው አማኑኤል ነው ብላችሁ እንድትመሰክሩ፣ ይህን ያደረገው ጌታዬ ነው ከቅድስ ድንግል ማርያም ከስጋዋ ስጋ ከነሷ ነርሱ ነርሱ የተወለደው አማኑኤል

መዳያ መድኃኒዓለም ክርስቶስ ሉ መነባችሁን በቀኝ በኩል ጣሉት። ሀሳባችሁን በአማ በእግዚአብሔር ላይ ጣሉ። አሁን የምንኖረው ኑሮ እስካሁን የኖርነው ኑሮ አይሆንም። እድሜያችን እየተቀነሰ እንጂ እየተጨመረ አ ምክንያቱም እግዚአብሔር የወሰናት ቀን አለች፣ እኛ የማናቃት ጥሩ መቼ እንደሆነ አናውቅም ብም የእግዚአብሔርን ቃል መስማት አስፈላጊ። ወደ እግዚአብሔር መንግሥት ለመግባት አራት መሰረታዊ ነገሮች ያስፈልጓቸዋል ነበር። ይሄን የበረከት አምላክ ለማግኘት ይሄን የበረከት ጌታ ለማወቅ አራት መሰረታዊ ነገሮች ያስፈልጋል። አንደኛ፣ በእግዚአብሔር ቃል መወለድ። የትም ተወለዱ፣ ግን በእግዚአብሔር ቃል መወለድ አስፈላጊ። በሁለተኛ ደረጃ በእግዚአብሔር ቃል ማደግ አስፈላጊ ነው። እግዚአብሔር በቃሉ ያሳድጋቸው ነው። በሦስተኛ ደረጃ በእግዚአብሔር ቃል ስር መስደድ ያስፈልጋል። በአራተኛ ደረጃ በእግዚአብሔር ቃል ፍሬ ማፍራት አስፈላጊ ነው። በዚህ ቢል የተደረገ ክርስቲያን መንግስቱን ሊወጽ በእግዚአብሔር ቃል የተወለደ ክርስቲያን ዝረኛ በእግዚአብሔር ቃል የተወለደ ክርስቲያን ያድጋል። ምን ይላል ምዕመናን? ያድጋል። በእግዚአብሔር ቃል የተወለደ ክርስቲያን ሚስጥር ይሰዳል አንተ አለት ነህ ተብሎ ቅዱስ ጴጥሮስ ተመዝግሮለታል በጎቹ እንዲጠብቅ ግልገሎቹን እንዲያሰማራ በሰማይ የታሰረ በምድር በምድር የታሰረ በሰማይ ስልጣን ተሰጥቶታል በአራተኛ ደረጃ በእግዚአብሔር ቃል የተወለደ ፍሬ ያፈራል ፍሬ ማፍራት ማለት ስጋውን መብላት ደግሞ መጠጣት በሰሜኑ በሀገራችን ፍሬ አፈራ ማሽላና ዘንጋዳ አንገቱን ቀለስ ፍሬ የሚያፈራ ክርስቲያን ነገርኛ ይል ፍሬ የሚያፈራ ክርስቲያን አቀርቅሮ ነው የሚሄድ። እንዲገለጥበት አይፈልግም። ጸጋውን ይጠብቅ። አምላኩን ይወዳል። ቤተ ክርስቲያኑን ይወዳል። ቤተ ክርስቲያን የምትናገረውን የምታስተላልፈውን የበረከት ቃል ይሰማል። ቤቱ ይባረክለታል። አለን ማለት ነው። እግዚአብሔር ቀናችን የባረክልን አሜን በሉ። ስለዚህ ዛሬ በጥቅሉ መረባቸውን ባሳሞላው 153 ሳ ዓሳዎች እነዚያን ወትውስጥ እስከሚያቅታችሁ ድረስ አዎ፣ መድኃኔዓለም ክርስቶስ ያንን ባህር አሳ በአሳር ዘይት የለኝም፣ ዶቄት የለኝም፣ ቤቴ ጨለማውኗ፣ ትዳሬ አልተባረከም፣ የተሰበረ ትዳር ነው ያለኝ። አይሰማም? ይሰማል። ነመራል ይሰማል። እንደ ሰው አይደለም። ሰው ታነግታላችሁ፣ ነገር ግን በኋላ ላይ እምባውን አብሶ ከንፈሩን እየመጠጠ ንግግራችሁንና ታሪካችሁን ያወራል። ታሪክ ደባቂ ዋና ናለ። ንገሩት! በትዳር ስብራት ያላችሁ፣ በልጅ ስብራት ያላችሁ፣ በስራ ስብራት ያላችሁ በእውነት ይሄ የሚሸነገረው ወንጌል አይደለም። ለማን ነው? ለድንግል ማርያም ነገሩ ብዙዎቹ ተጠቅመዋል። ለዚህ ነው ዳዊት በሉ በልተው ጠገቡ። አዎ ከምኞታቸውም አንዳች እንኳን አላሳጣቸውም ይላል። እውራ ሞራ ነጋዩ ይመግበናል። እስቲ ልብላችሁ፣ እግዚአብሔርን አመስግኑ። ስለዚህ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነው ይህ ቦታ በእውነት ይሄ ወንጌል እንዲሰበክ

አባቶች ቤተክርስቲያን አባቶች ዋጋ ይከፍላሉ። ለዚህ ቦታ እግዚአብሔር በሚያውቀው ችግር አይደለም። አዎ፣ አንዳንድ ሰው የሰውን ራእይ ያውቃል፣ አንዳንድ ሰው የሰውን ራእይ ደግሞ አያውቅም። እኔ ግን የተረዳሁት ነገር ምክንያቱም መውረስ የምንችለው መንግስተ ሰማያት ነው። መንግስተ ሰማያት በምድር ደግሞ ለመውረስ ብዙ መንፈሳዊ ስራ ደግሞ ያስፈልጋል። ይሄ ወደዚያ ከፍ ፊት ቤተክርስቲያን አለ ከዚህ ይሰራ እናንተ የምታመሰግኑበት ልጆች ስትወልዱ በዚህ በቅዱስ ቤተክርስቲያን በአማኑኤል ቤተክርስቲያን በትልቁ በተንጣለለው አዳራሽ ልጆቻችሁን የምትድሩበት ትልቅ ራይ ያለው ቤተክርስቲያን። ይህ ቤተክርስቲያን ደግሞ በፋቀናያው የሚያገለግሉ ክቡር አባታችሁ የሁላችን አባት ናቸው ሲሉ ብላችሁ ሲሰራ። ያስፈልጋል ምም ምክንያቱም ለስጋ ጥቅም አይደለም የሚሰራ ለስጋ ጥቅም ለራሳቸው ቢሆን ካይናቱ ከክ ዋና አስተዳዳሪ ጀምሮ እነዚህ አይደለም። እንዲሰፋ ይፈልጋል እንዲሰፋ ይፈልጋል ወደ ላይ ያለው ነገር ሰፍቶ መቃብር ከዚህ እንዲሆን የተለያየ ነገር በረከት እንዲሆን ይፈልጋል። በማን ፈቃድ? ምዕመናን አታምኑ። በማን ፈቃድ ልጆቻችሁን ከፍ አድርጉ ሲ ማን ቢፈቅድ ምዕመናን። ስለዚህ ጸልዩላቸው ለአባታችን፣ አይዟችሁ በሏቸዋ። ምክንያቱም ማይክ የሚጠፋው ዝም ብሎ አይደለም። ይሄ ሰፋን ያስፈልጋል። እናትና ልጅ በፊት በኋላ ሆኖ እናንተ እያያችኋቸው፣ አዎ በመርከብ ውስጥ ሆነን የምናየው ቅዱስ አማኑኤልና ቅድስት ማርያምን ነው። ደስ ሲሉላችሁ እግዚአብሔር ባ ይሄ በረከት እንዳያመልጣችሁ። እግዚአብሔርን የያዙት ጣይኖት አይኑሩ ከመሄድ እግዚአብሔር እግዚአብሔርን ቅመሱ። ባለትዳሮች ትዳራችሁን አክብሩ። ሴት እህቶቻችን፣ እናቶቻችን ባሎቻችሁን አክብሩ። ትዳር የሚባረክ ወደዚህ ነው። ትዳር ስትባረክ አገር ትባረካለች። ትንሿ ቤተክርስቲያን ስትባረክ ትልቋ ቤተክርስቲያን ትባረካለች። ባሎች ሚስቶቻችሁን አክብሩ። እርስ በርሳችሁ ተዋርጉ። ለሰው የምሰን ውጭ ላይ ስትወጡ አይደለም፣ ዋናው ከልባች መዋደድ አለባቸው። ልጆች እናንተ ላይተው ማደግ አለባቸው። አባዬና እማማ ይዋደዳሉ የሚለውን በትምህርት ቤት፣ በታክሲ ውስጥ ሊሆን ይችላል፣ በመጫወቻ ሊሆን ይችላል። አይኖባቸው ሊቀረጽባቸው ያስፈልጋል። ስለዚህ አምላካችን እግዚአብሔር ደቀ መዛሙርቱን እንዳበላቸው እንዳጠጣቸው ዛሬም ደግሞ እውነተኛ አባት መድኃኒተ አለም ክርስቶስ ሥጋውን ሰጥቶ ደሙን አፍሶልን መግቦናል፣ አጠጥቶናል፣ አርክቶናል። እና ስሙ ለዘላለም የተመሰገነ ይሆን። ያስተማረን የመከረን የአባቶቻችን አምላክ ብዙ እግዚአብሔር ስሙ ለዘላለም የተመሰገነ ይሆን። ይቆየል።